ፍቅርም ስትመጣ ከሱ ጋር መቀጠል ትፈልጊያለሽ ወይ? ፍቅረኛሽ እንዲሆን ትፈልጊያለሽ ወይ? አይቼ ስጠጋ ፍቅር ያዘይ ለምጄ። ሚዜ ሆኑን ካሉ ሚዜ እናሆናለን፣ አጅቡን ካሉ እናጅባለን። እኔ በበኩሌ ግን ያልተፈለግኩበት ቦታ ላይ መገኘት አልፈልግም። አይቼ ብጠጋ ፍቅር ያዘይ ለምጄ፣ እየዋለ ሲያድር አረፍኩሁ ወድጄ፣ ፍቅር ካስገደደኝ ምን ታደርገዋለ? የጥላሁን ገሰሰን ወደ ሴት ተቀይራ በፍቅር ተቻናል ማለት ነው። ተለቆላቸዋል ቤተሰብ ለዛውም ማለት ነው። አብርሽ አውራት ባለበት ቪዲዮ ላይ ምን ለማለት ተፈልጎ ነው እ ጉድ እኮ ነው። ሌላም በኩል ደግሞ ማለት ነው ሜሪ ሩታን ዱባይ በመሄድ ከነ ጽጌ ጋራ ሰርፕራይዝ ልታደርጋት አስባለች። ነገር ግን አሁን አንቺ ሚዲያ ላይ ቪዲዮን ለቀሽዋል ሩታና አብሬሽ ምኑ ጋር ነው ሰርፕራይዝ የሚሆኑት? ቀድመን እኛም ሰማን እነ ሩታ አይሰሙ ወይስ ነገሩ እንዴት ነው? የተገረባበጠብኝ እኔ ጋ ብቻ ነው። ቤተሰብዬ፣ ሰላም ሰላም። ውድ ዩቲብ ቻናል የቤተሰቦች ሰላማችሁ በያላችሁበት የዓለም ዳርቻ ይብዛልኝ። ሰላም ለሀገራችን፣ ፍቅር ለወገናችን ይሁን። ቤተሰብ በመሰረቱ ማለት ነው እኔ ቪዲዮቸው ላይ የማየውን ነገር እንቅጭ እንቅጩዋን የተሰማኝን እውነት ነው የምናገረው። እና እናንተም እኔ በምናገረው ነገር ላይ የተረዳችሁት ነገር ካለ በጨዋነት ሀሳባችሁን በኮሜንት እንድታስቀምጡልኝ ነው የምፈልገው። እንዴት ነው አሁን፣ ለምሳሌ ትላንትና ፍቅርና አብርሽ አንድ ላይ ተገናኝተው ነበር። አብርሽ ያው ከፉዓድ ጋር ሊያስታርቃት ስለፈለገ ማለት፣ በፍቅር ጉዳይ የመቀጠል ፍላጎታቸውን እራሳቸው ይወስናሉ፣ ነገር ግን ቢያንስ መጀመሪያ ሰላም ማውረድ አለባቸው የሚለው ነገር ስላሳሰበው ጠርቷት ነበረ። እንግዲህ በመሀከል አይታችሁ ከሆነ ፉዓድ እስኪመጣ ሁለቱ እየተጫወቱ ቆይተው በመሀከል ላይ በነበረችው ጋፕ ላይ የፍቅር እየዋለ ሲያድር አረፍኩ ወድጄ የሚል ይሄ ከባድ የሆነ መልስ የሆነ ወይም ደግሞ የሆነ እሷ ጋር ችግር እንዳለ የሚያሳይ ሙዚቃ ነው ብዬ ነው የማስበው። ሰው እንዴት የሚከተው ሙዚቃ ጠንቅቆ አያውቅም? ቤተሰብ እስኪ ንገሩኝ፣ እቺ ልጅ ለአብርሃም ምንም ነገር ከሌላት ምን ማለት ነው ይሄ ሙዚቃ ነው። አሁንም አብርሽና ሩታ መካከል የሆነ ችግር መፍጠር አለማለሽ። እኔ ፍቅር፣ እኔ ምንም ልትገብኝ አልቻልሽም አንቺ ልጅ። ዩቲዩበሮች ብዙዎቹን ገብተውኛል፣ የአንቺ ነገር ምንም ሊገባኝ አልቻልም። እጅና እግርሽ ምንም አይታወቅም። በቃ ማለት ፍላጎትሽ አይታወቅ፣ መንገድሽ አይታወቅ። እንዴ ለፎ አድርጎ አንድ ሰሞን ማለት ነው አባይ ቲቪ ላይ በጣም በቃ አንባሽ እስኪመጣ የመሰከርሽለት ልጅ ነበረ። ዛሬ ግን በራስሽ ጥፋት እሱንም አሁንም ዛሬም ነገ ምንነግርሻለን የፉአድ አንዳች ጥፋት የለም ሜቢ አንቺና እሱ ስትነጋገሩ የነበረውን የቴሌግራም ሌክቶች ለነሩታ ማስደመጡ ሜቢ ያ ጥፋት ሊሆን ይችላል ከዛ ውጪ ግን ማለት ነው በራስሽ ባመጣሹ ችግር ነው ልጁን ወጥመድ ውስጥ የከተትሽው ሆኖም ዛሬም እንኳን ለይቅርታ ሳትረች ማለት ነው የደነቀኝ ነገር አብርሃም ሊያስማማ ነው አደላ የመጣው አንቺና ፉአድን ኦኬ ስለዚህ አብርሃም ወንድሜ ነው ብለሽ የምታየው ልጅ ከሆነና በኔና በአብርሃም መካከል ምንም ነገር የለም የምትይ ከሆነ አንቺ ውስጥ ንጹሕ ነገር ካለ ምን ማለት ነው? የፍቅር ሙዚቃ እዚህ ጋር ማስገባት ፏድን እስክትጠብቁ በመካከል የተፈጠረው ጋፕ ላይ የተለቀቀው ሙዚቃ ምን ማለት ነው? ቤተሰብ ሲነገሩኝ እየዋለ ሲያድር ወደዱት አፈቀርኩት የሚል ሙዚቃ እኮ ነው። ሴት የሰራችውን የለቀቀችው እዛ ጋር ቤተሰብዬ እና ታዲያ ይሄ የራሷ ቻናል ነው። በዛሬ ደግሞ የራሷ የሆነ ካሜራማን አላት። እዛ ጋር የሚከተተውን ነገር እሷ ሳታውቀው ቀርታ አይደለም አደለ? ቤተሰብዬ። ስለዚህ ዛሬም ነገር ምነግራችኋለሁ ፍቅር ውስጧ አሁንም እየተዳፈነ ፍቅር አለ ለአብርሃም ፈጣሪ ይሁንሽ አንቺ ልጅ የሄድሽበት የምትሄጂበት መንገድ በሙሉ ምንም አሳማኝ አይደለም እናም ደግሞ ትክክል አይደለም አሁን ድረስ አንቺን እንደተጠረጠርንሽ ነው ያለ ነው ፍቅር ስለ ፍቅር ጥሩ ነገር ለመስራትና ጥሩ ነገር ለማውራት የምታደርጋቸው ድርጊቶቿ ወሳኝ ናቸው ብያ አምናለሁ ስለዚህ ዛሬም ለአብርሃም ምን አለኝ እያልሽ ነው ኧረ ተይ ተይ ፍቅር ተይ ግን እንዴ ዛሬም ደግሞ ሩታ ሌላ ችግር ሌላ የሆነ መከፋት ውስጥ ገብታ ትምጣ እንዴ እኛ አሁን ላይ ባለችበት የተረጋጋ ሰላሟ በጣም ደስተኞች ነን። ለምን ከዚህ በፊት በእናንቺ እና በአብርሃም መካከል በነበረው ማስመሰልም ይሁን ቪዲዮ ብቻ እናቀም እናንተ አሳምናችሁናል፣ ይሁን ብለን ተቀብለናል። ግን ድጋሜ በዛ ጉዳይ ላይ እንደገና ሌላ እሹ መከፈት አለበት አሁንም ጥርጣሬ የሚመስል ነገር አንቺ የምታስቀምጪው ውስጥሽ ያልተጨመቀና ወይ ያልወጣለ ችግር እንዳለ ነው እኔ የተረዳሁት። እና ቤተሰብ እናንተ መፍረድ ትችላላችሁ፣ ያ ሙዚቃ እዛ ጋር የገባበት አግባብ ልክ ነው ወይ? እስቲ ይህንን ቪዲዮውን የተከታተላችሁት ወንድሞች ነበር መሆን ነበረበት የምትሉ ወይም ደግሞ መሆን አልነበረበት የምትሉ በጨዋነት በኮሜንት አስቀምጡ። ጨዋ የሆነ ኮሜንት ማለት ነው፣ ምክንያቱም ከመጥፎ ንግግሮች የምናተርፈው ነገር ምንም ነገር ስለሌለ እናም እኔ ነገሩ ምንም ሊገባኝ አልቻለም። በዛሬ ደግሞ አብርሃም ምንድነው ይሄ ሁሉ ልፊያ ማለት ነው? ተው እንጂ አብርሃም ተው፣ ሩታን ይከፋታል ብላ አስብ። ኤክስ እንደሆነች ብቻ አትርሳ። ሁሌም በቃ አሁን ላይ አብርሃም በእርግጥ አሳይቷታል ያለው አቋም ምናምን ኖርማል እንደሆነ ነው ለሱ ያሳያን። እኔ ደስ ብሎኛል። ግን ፍቅር ምንድነው በቻናሏ ላይ እንደዚህ አይነት ሙዚቃ የለቀቀችበት ኬዝ ምንድነው ነው ዋድን አልፈልግም ብላለች። መብቷ ነው። በግዳጅ ከሱ ጋር አብረሹኝ የሚላት የለም። ኮሜንታተሮችም ደግሞ ሁለቱ አንድ ማረጋቸውን ነገር በደንብ አድርገው ጽፈውታል። እንዲያውም ትላንትና ተደንቅ ያለው ከዚህ በፊት እኛ ስንታገልበት ለነበረው አላማ ሌሎቹ ዛሬ አስፈጻሚ ሆነዋል። ደስ ብሎኛል። ዛሬ ስለተረዳችሁን ማለት ነው። እኔ ግን ቀድሜ ነው ፍዋድና እሷ በነበራቸው አቀራረብ ላይ አስተያየት ስሰጥ፣ ምክር ስሰጥ የቆዩት ከዚህ በፊት ማለት ነው እና አሁን ላይ በተቃራኒ ነው የሆነ ኦዲየንስ ማለት ነው ይህንንም ማሰባችሁ ትልቅ ነገር ነው ብዬ ነው የማስበው። እናም ግን ማለት ነው እኔ የምታደርጊያቸውን ነገሮች አንቺ ጥንቅቅ ማለት አለብሽ። ምክንያቱም ያ ያንቺ ቻናል ስለሆነ ብቻ የምታስተላልፊው መልእክት ምን ማለት ተፈልጎ ነው ብሎ እንኳን በእኔ በሩታ ላይ እንኳን የሆነ ነገር ይጭርባታል ብዬ ነው ማስበው እና አንቺ የሆነ ነገር እንዳለሽ ሁሌ አታሳይ፣ በሆነች ምክንያት የሆነ ሰበብ እየፈለግሽ ማለት ነው ምንም ቢሆን ምንም ቢፈጠር ከዚህ በኋላ አብርሃምና ሩታ ባልና ሚስት ሆነው ሊጸድቁ የመጨረሻ ጫፍ ላይ ነው ያሉት። ጥቂት ቀናቶች ነው የቀሩት። ሰርጋቸውን በዱባይ ዋናውን ደግሞ ከቤተሰቦቻቸው ጋር ያለውንም ሰርግ እንዲሁ በኢትዮጵያ ሊፈጽሙ ጥቂት ጊዜያቶች ነው የቀሩት። ስለዚህ ይህንን ከልብ ሽመኝና ልክ አብርሃም እንደ እህቱ እንደሚያይሽ አንቺም እንደ ወንድም እያየሽ እንደሆነ ለእኛ አረጋግጭልን። ፍቅር፣ እኔ ያለ ምክንያት አይደለም በአንቺ ላይ እንደዚህ አይነት ቪዲዮ የምሰራው አንቺ ከነ አብርሃም ከነ ሩታ ከሌሎች ዩቱበሮች ተለይተሽብኝ ሳይሆን ስራሽ ግራ እያጋባኝ ስለሆነ ነው። ቤተሰቤን ተረዱልኝ ማለት ነው። እኔ እንደዚህ የሚኮሰኩስ ነገር እያየሁኝ ወይም ደግሞ ምቾት የሌለው ነገር እያየው እንደሌላው ሰው ዝም ብዬ ዘልዬ ማለፍ አይሆንልኝም። በቃ ይሄ ተፈጥሮ ስለሆነ ማለት ነው። ስለዚህ ቪዲዮዋን በደንብ ተከታትዬዋለሁ። እዛ ጋር አብርሃምና እሷ በሚያወሩበት መሀከል ላይ ያስገባችው ሙዚቃ በፍጹም በፍጹም መሆን ያልነበረበት ሙዚቃ ነው። የሆነ መልዕክት እያስተላለፈች ነው ስሙኝ ብቻ ቤተሰብ። ስለዚህ ፍቅር እባክሽን፣ ተይ ተይ። በሰው ፍቅር ምንም በቃ ከዚህ በኋላ የማይሆን ነገር ነው። አንችን አብርሃም ነገር ይሄን ደግሞ በምላስሽ ስትናገር ይው ከዚህ ፊት እኮ ብለሻል፣ የተተፋ ነገር መልሶ አይላስም ካልሽ አይቀር እውነት አርጊው በልቦናሽ ውስጥ። እኔ ሙዚቃው እዛ ጋ መግባቱ ትክክል አይደለም። ቢያንስ የሆነ በቃ ኖርማል ነገር ሆነ ካልጠፋ ሙዚቃ፣ እንዴት አይነት ሙዚቃ እንዴት ይገባል? አንቺ እኮ ባለ ያደራፍ ቅሬ ያለው ፍቅር ካሸነፈ ምን ምን ታደርገዋለ እያልሽ እኮ ነው። ጣሪ ሆይ ትዕግስቱን ስጠኝ። እኔ ከባድ ሁኔታ ላይ ነው ያለሽው ብዬ ነው ማስባል። ተግባራቹ የምታደርጊው ተግባር በጣም ግራ ያጋባል። በቃ ስለዚህ ወንድም ከሆነ ወንድም ነው። የወንድም የሆነ ነገር መስራት አለብሽ። ቻናልሽ ላይ ደግሞ ኃላፊነት ሊኖርሽ ይገባል ብዬ አስባለሁ። አንቺ ቆመሽ ቪዲዮ የሚቀርጽሽ ሰው እኮ ወስዶ ያንን ቪዲዮ አቀናብሮ ሲለቅ አብረሽ ነው ያለሽው። አንቺ ይሁን ብለሽ የፈቀድሽው ነው የሚያደርገው መቶ ፐርሰንት ማለት ነው። ስለዚህ ቤተሰብ፣ እኔ ግራ ስለገባኝ ነው በዚህ ጉዳይ ሐሳብ እየሰጠውት ማለት ነው። እና እሩታን የሚከፋት ነገር ባይደረግ ደስ ይለኛል። ከዚህ በኋላ አብርሃምን ብትሆን ማለት ነው ልያስታርቅ ሄደ። በዚህ መሀል ደግሞ እንደገና አስታርቃለሁ ብሎ ሄዶ እሱ እንደገና ችግር ውስጥ መግባት የለበትም። እና ልፊያ ተዋብርሽ ፕሊስ ማለት ነው። ከሷ ጋር ያለህን አንዳንዴ ስትገናኙ የምታሳየው ልፊያ ተገቢ ያልሆነ ነገር ነው። ስንት ነገር ባልጠፋ ነገር ቆሞ ማውራት፣ አክቲንግ፣ ብዙ ነገር አለ። ምናልባት እዛ ጋ አክት ካስፈለጋችሁ ማለት ነው። እንደ ባለ ትዳር ግን አንተ ርስፔክት ይኖርህ። የምሬን ነው፣ ሲሪየስ ማለት ነው። ይሄ ኢሹ እንደ ቀላል እንዳታዩት። እኔ ብሆን በፍቅር ቦታ ያየሁት ነገር ምን አይነት ነገር በውስጤ እንዲሰማኝ ያደርገኛል የሚለውን ነገር ሳስበው ጥሩ ያልሆነ ስሜት እንደሚሰማኝ ነው የተረዳው። ስለዚህ ከድሮ ከምትላት ጮኛ ከነበረች ከምትላት ሴት ጋራ ያልሆኑ የሆኑ መላፋቶች፣ ያልሆኑ የሆኑ ነገሮች ሊታዩ አይገባም። ከዚህ በኋላ አብርሽ ትዳርህን በጣም በጣም ወጥረክ የያዘው ሆነ ምልክ ያለህበት አቋም ደስ ብሎኛል። ሲጀመር መግቢያው ላይ ሁሉ ሲናገር የነበረው ነገር በጣም ያስደስተኝ ተለቀቀው ሙዚቃ በጣም ትንሽ ጭንቅላቴን ጥያቄ እንዲፈጥርብኝ ስላረገ ነው ቤተሰብዬ። ለማንኛውም ከፉሃድ ጋራ ምንም ነገር ከዚህ በኋላ አልፈልግም ብላ ሰላም ብቻ ለመውረድ ያክል አቅፋው ጥላው ሄዳለች። ፉዋድ ደግሞ ያው ይቅርታ አድርጊልኝ ብሏታል አልሰማህም ብሏለች። እንግዲህ ቀጣዩን ሁለቱ ጊዜ በኋላ ወይ ያስተካክላሉ ወይም ደግሞ ከዚህ በኋላ ያለው ነገራቸው በዚሁ ተደምድሞ ነው የሚቀረው። ይሄ የሁለቱ ምርጫ ነው። እሱም ሌላ ለሱ ህይወትም ለነፍሱም፣ ለህይወቱም ለስጋውም የሚጠቅም ምርጫ አለው፣ እሷም እንደዛው ለነፍሷም ለስጋው የሚጠቅም ምርጫ አላቸው ብዬ ነው የማስበው። የሁለቱ ነገር ብዙም የሚያጠያይቅ ነገር ስላለበት ማለት ነው። በተረፈ በሌላ በኩል ደግሞ ሜሪ እሩታና አብርሽን በዱባይ ጉዟቸው ሰርፕራይዝ ልታደርጋት ከጽጌ ጋር እንዲሁም ደግሞ ከወንድማችን ከይሳ ጋር ወደዛ ጉዞ አድርገው ሰርፕራይዝ ሊያረጓቸው እንደፈለጉ ሲወያዩ አይታችኋል እና ሜሪዬ አንቺ ይህንን ሰርፕራይዝ እነሱ ሳያውቁ ማድረግ ፈልገሽ ነበረ፣ እንበል ግን እኮ ለቀቅሹ ቪዲዮና ሩታና አብርሽ ቪዲዮን አይከታተሉም እንደኛ። መቼስ ከሚዲያ አይጠፉም አይደለም እና፣ እዚህ ጋ ሰርፕራይዝሽ አይበላሽም ወይ? የጥያቄ ነው ላንቺ ማለት ነው። በሌላም በኩል ደግሞ ጽጌ እንግዲህ ወደ ዱባይ እንሂድና እነሱን ሰርፕራይዝ እናደርግ እናስደስታቸው የሚለውን ነገር ሲያነሱላት እንዳያችሁ ባልተፈለግኩበት ቦታ መገኘት አልፈልግም የሚሉ ነገሮችን አንስታለች ጽጌ። ሁል ጊዜ ረብቻ እኛ ሰልችቶናል፣ የምሬ ነው። ከረብሻ ነፃ የሆነ ነገር ይዛችሁ መምጣት ትችላላችሁ። ሁሌ የሆነ ነገር ጣል ካላረጋችሁ ነጭ ልብስ ላይ እንዴት ነው ጥቁር ነገር ጠብ ሲል ሁሌ እንደዛ መታ አደርጋላችሁ። ለምንድን ነው በቃ? ዳኒ ሰምተሸዋል አይደለ? ሁሉን ነገር በይቅርታ ሁሉ ነገር በሰላም አልፈናል። ከዚህ በኋላ በእናንተ ህይወት ምንም አይነት ነገር አንፈጥርም ብሎ ከልብ የሆነ ነገር ነው ስትነጋገሩ የነበረው ያን ቪዲዮ ከለቀቃችሁ በኋላ በማግስቱ እንደገና ሌላ ጠያያቂ ነገር ወደ ሚዲያ ማምጣት ምን የሚሉት ነው? ሩታና አብርሽ በዚህ ጊዜ ዱባይን ያክል ሀገር ተጓዥ ሆነው እንዴት ነው ሌላ ሰው ሊጋብዙ የሚችለው? በዚህ ዘመን በዚህ በኑሮ ውድነት እናንተ ትሻላላችሁ፣ በእርግጥ ምክንያቱም ከዩቲውብ ደህና ክፍያ ስለምታገኙ፣ ምናልባት ከሌላው የኢትዮጵያ ወገኖቻችሁ አንጻር ደህና ነው ላይፋችሁ ብዬ ነው ማስበው ስለ እውነት ስለዚህ ግን እሱ ደፍሮ እንደዚህ እንደዚህ ብሎ መጠየቅ አይችልም። ፍላጎት ያለው የነሱ ጓደኛ ነኝ ወዳጅ ነኝ የሚል አቅም ያለው ሰው በዱባይ ጉዞ ላይ ቲኬቱን ቆርጦ የሆቴሉን የምግቡን ችሎ የመሄድና እነሱን የማጀብ ፍላጎት ካለ የዛ ሰው ምርጫ ነው እንጂ አብርሽ ተከተሉኝ፣ አብራችሁኝ ሂዱ የሚለው እሱ ቲኬት አይቆርጥላችሁ ነው። ለሁላችሁም ቲኬትና ጉዟችሁን መቻል አለበት። እኔኳ አልገባኝ ቀረን እንተሳሰብ። ጽጌ አንዳንድ ጊዜ ማለት ነው ነገሮችን በእርቅ ፈታን ብለሽ ራስሽ መተሽ እንደገና ደግሞ ምንም ነገሮች እንዳልተፈቱ ተፈቱ አስመስልሽ የምትመጪበት ነገር እኔ አልተመቸኝም ሲሪየስ ማለት ነው። በቃ ካጠራችሁት ልባችሁ ንጹህ አደርጋችሁ በንጹህ ሁኔታ ሂዱ። ስታስቡም ሜቢ እንዴ እኔ ቦም ብለሽ አስቢ። እንዴት ነው ያን ሁላ ሰው አትመቱም፣ እንደ ዱባይ ብሎ የሚጋብዛችሁ እዚህ ጎረቤት ሀገር መሰላችሁ እንዴ ኬንያ እ ወይስ እዚቹ ክፍለ ሀገር ለክፍለ ሀገር የምንጓዝ መሰላችሁ? ቴ ተው እንጂ ልጆቹ፣ በአሁኑ ሰዓት ላይ ማለት ነው በጣም ውጥረት ውስጥ ነው ያሉት። ሜሪ በዚህ አጋጣሚ በጣም ነው የተረዳቻት፣ ሩታንም ተረድታታለች፣ አብርሽንም ተረድተዋለች። እነዚህ ልጆች የሀገር ውስጥ ፕሮግራም አይደለም እያዘጋጁ ያሉት ከሀገር ውጭ ነው የሚሄዱት ሰው ሀገር ነው። በዛ ላይ ወጪዎች አሉ፣ ብዙ ነገር አሉ። በራሳቸው በኩል የሚያሟሉት ነገር አለ። እዚህ ሲመለሱ ከጾም በኋላ ደግሞ ቤተሰብ ጋር ሰርግ አለ። ስለዚህ እነሱን ክራውድድ ማድረግ እና በትንሽ ነገር ጭንቅላታቸውን ማጨናነቅ ተገቢ ነው ብዬ አላምንም። ጽጌ ረዳ፣ ዳኒ ሰከን እንዳለው አንቺም ሰከን በይ። አዎ፣ ይሄ ነው የሚሻለው። ለመረጋጋታችሁ ከዚህ በኋላ ለሚቀጥለው ወሳኝ ለሚባለው ሰላማችሁ አስቦ መናገርን አስቦ ማድረግን ከአንቺ ይጠበቅብሽ ያለ ግዴታ ነው። በተረፈ ግን መጨረሻ ላይ ያው ጽጌ አብርሽ ጋር ደውለው እንዴት ነው ምን አሰብክ ምናምን ብለው በዘዴ ሲጠይቁት ያው የጉዞውን ሁኔታ ገና ነው ምናምን ብሏል። ሄዶ የሚቀበል ብሮ ማለት የሚያስተካክልል ሰዋል ብለው በሚጠይቀው ሰዓት ይሳቅ ማለት ነው። እንደሰማችሁት ያው ምንም ያለኝ ሰው የለም እስካሁን እንዲህ ያለኝ ሰው የለም ነው ያለው። በቃ ይሄ ወሳኝ የሆነ መልስ ነው። ለማን ናቸው? ምክንያቱም እሱ ሌሎች የሚነግሩትን ሰዎች ነው እንጂ የሚጠብቀው እሱ እንዴት ነው ሌሎችን ኑ ብሎ ጋብዞ ወስዶ ዱባይ ፕሮግራሙ ላይ የሚያሳትፈው? ይሄ የማይሆን ነገር ነው። ይህን ልታምኑበት ይገባል። ተረዷቸው፣ ልጆቹንም ማለት ነው። በተረፈ በጣም ያሳዘኑኝ ኮሜንታተሮች አሉ። የምሬ ነው ቤተሰብ ማለት ነው። የሩታና የአብሬሽን ሰርግ ቀን እየቆጠሩ ያሉ ልጆች አሉ። ፈጣሪ ሆይ፣ በዚህ አጋጣሚ ግን ማለት ነው የምር አብርሽ እና ሩታ በጣም በጣም በጣም ኦዲየንሶቻችሁን በጣም ሪስፔክት ልታረጉ ልትጠነቀቁላቸው ይገባል። የምሬን ነው። ምን ያህል መውደድ፣ ምን ያህል አክብሮት፣ ምን ያህል ለእናንተ ፍቅር፣ የእናንተ ሰላም ምን ያህል እንደሚያጓጓቸው ነው የተረዳሁት እና ዘጠኝ ቀን ቀረ፣ አስር ቀን ቀረ ይላሉ ስቲል ዱባይውን እንኳን የዱባይውን ሰርግ እንኳን ማለት ነው የዱባይውን ፕሮግራማቸውን እናም በዚህ አጋጣሚ የምሬ ነው ኦዲየንሶች ትለይ ያላችሁ በጣም ስማርቶች ናችሁ እና መልካም ነገር ናፋቂነታችሁ የነሱ ነገር የሚያስጨንቃችሁ ብዙዎች እንዳላችሁ የተረዳውት ፈጣሪ እድሜና ጤና ይስጣችሁ። በያላችሁበት የዓለም ዳርቻ ወገኖቼ፣ ከምር በጣም ምርጥ ምርጥ ኢትዮጵያውያን ወገኖቻችን አላችሁ ነው ማለት። የሰው ነገር ከራሳችሁ በላይ የሚያስጨንቃችሁ እና ያለው ነገር ይሄ ነው፣ ቤተሰብ። ለማንኛውም ግን እኛ በጭንቀት እንዳለን ተረዱልን። ሩታና አብረሽ የምር በቃ የሆነ ነገር በተፈጠረ ቁጥር ደሞ ነገ ምን ሊመጣ ይሆን እያልን እንደምንጨነቃት ትርሱና፣ እነፅጌ የሆነ ነገር ጣል ጣል ከማድረግ ተቆጠቡ ነው ምለው። በቃ ያውን ላይ የሚያስፈልግ ነገር አይደለም። ያነሳሽው ኢሹ ትክክል አይደለም በእኔ እስብና ማለት ነው። ምክንያቱም ኢትዮጵያ ውስጥ ቢሆን አዎ፣ ለምን አልነገረኝም? ለምን፣ እንዴት ነው ለሰርጌ ለፕሮግራሜ የምን እያረግሽ ነው ብሎ እንዴት አይጠይቀኝም? ልትት ይችላለሽ፣ ግን እነዚህ ልጆች ከሀገር ውጭ ነው። ለራሳቸውም የሚያደርጉት የጉዞ ፕሮሰስም ከባድ ነው። እንኳን እናንተን ሊጋብዙ ቀርቶ ማለት ነው። እናም ቤተሰብኛም በጉጉት እንጠብቃለን ስለ እውነት ማለት ነው። የሩታና ያብርሽ የሆነ በቃ ደስ የሚል የመጨረሻው የጸደቀውን የጋብቻቸውን ፍጻሜ እውነት እኔም በጉጉት ነው የምጠብቀው። ይሄ ፈተና የበዛበት ህይወት ማለት ነው። መጨረሻ ላይ በእልልታ ሲደመደም መስማት ማየት ነው የምናፍቀው። በተረፈ ቤተሰብዬ ያው እስካሁን ስለነበረን ቆይታ ክብረት ይስጠልኝ። ሀሳባችሁን በጨዋነት በኮሜንት አስቀምጡ። ወገኖቼ የስድብ ጽሑፎች አትጻፉ። ለራሳችሁ አንደኛ፣ ለራሳችሁ መጀመሪያ ክብር ያሳጣል። ለሌላውም ደግሞ ለሚያነበውም ሰው ደግሞ ደስታን አይሰጠም። እና ሀሳብ ስትሰጡ እንዲህ እንዲህ ነው በማስረዳት ይሁን ይሄ ነፃነት አለን ማለት ነው። ጨዋነት ለራሳችን ስለሆነ። በተረፈ የምታበረታቱኝ ሀሳባችሁን በጨዋነት በኮሜንት ለምትሰጡኝ እህት ወንድሞች ክብረት ይስጥልኝ፣ ከልብ ነው የማመሰግነው። ሁሌም እንደምለው ፍቅር ያሸንፋል። ላይክ፣ ሼር፣ ሰብስክራይብ ማድረግ አትርሱ። ወዳችኋለሁ። ባይ ባይ።